ሰላም ቤተሰቦች እንዴት ሰንብታችኋል? እንዴት ከርማችኋል? እንግዲህ በዛሬው እለት በተለይ ፐብሊክ ስፒኪንግ ወይም በሰዎች ፊት ንግግር ማድረግን በተመለከተ አንዳንድ ሀሳቦችን እንለዋወጣለን። ያው እንደምታውቁት ብዙዎቻችን በሰዎች ፊት ሰዎች ሲባሉ እንግዲህ ሁለት እና ከዛ በላይ ሰዎች በተሰበሰቡበት ቦታ ላይ ሀሳብን መግለጽ እንደው ምጥ የሚሆንብን ብዙ ሰዎች እንዳለን እናውቃለን። በጣም እንጨነቃለን፣ በጣም እንንቀጠቀጣለን፣ የምንናገረው ሁሉ ይጠፋናል። ይሄ ግን ማሻሻል ይቻላል፣ መለወጥ ይቻላል፣ ጥሩ ተናጋሪ መሆን ይቻላል፣ አንደበተ ርቱዕ ሆኖ መታየት ይቻላል። ይሄ ግን የሚሆነው ተደጋጋሚ የሆነ ልምምድ ጭምር በማድረግ ነው። እነዚህን ጉዳዮች ነው የምናየው። አንድ አምስት ነጥቦችን በጣም ወሳኝ የሆኑ አምስት ነጥቦችን አነሳለሁ። እነዚህን ብቻ እንኳን መለማመድ ቢቻል ብዙ ለውጥ ማምጣት እንደሚቻል አምናለሁ፣ በእኔ በኩል። አንደኛውና የመጀመሪያው ጉዳይ እንግዲህ በሰዎች ፊት ንግግር ለማድረግ ስንዘጋጅ የምንናገርበትን ርዕሰ ጉዳይ ጠንቅቀን ማወቅ ነው። ምን ጉዳይ ላይ ነው መናገር የፈለግነው የሚለውን በደንብ ማወቅ አለብን። ኖት መያዝ አለብን፣ ማስታወሻ መያዝ አለብን። እነዛ ጉዳዮች ማለት አንድ ጉዳይ ሊሆን ይችላል፣ ሁለት ሶስት ጉዳይ ሊሆን ይችላል። እነሱን ማስታወሻ ላይ መያዝ መቻል አለብን። ሁለተኛው፣ ለማን ነው የምንናገረው ኦዲየንስ የሚባለውን ማወቅ አለብን ማን ነው ተሰብሳቢው? ማን ነው? የሰፈር እድር ነው? የመስሪያ ቤት ሰዎች ናቸው? የአካባቢ ሰዎች ናቸው? ጓደኞች ናቸው? ምንድነው የሚለን ማወቅ ያስፈልጋል። ምክንያቱም ሁልጊዜ ንግግራችን ከኦዲየንስ ወይም ደግሞ ከሚሰማን ጋር ለነሱ በሚመጠን መልክ መዘጋጀት ስለሚያስፈልግ ነው። ለምሳሌ እድር አካባቢ፣ በሰፈር አካባቢ የምናገረው ነገርና በትልልቅ መስሪያ ቤት መድረኮች ላይ የምናገረው ነገር አንድ አይነት ሊሆን አይችልም። ስለዚህ መድረኩን የሚመጥን ንግግር ለማድረግ ኦዲየንሱ ማነው፣ ወይም ቁጭ ብሎ የሚሰማኝ ማን ነው፣ ለማን ነው ንግግር የማደርገው የሚለውን በደንብ ማወቅ መለየት አስቀድሞ ያስፈልጋል ማለት ነው። ሶስተኛ እና ዋናው ነገር እንግዲህ ፍርሃትን ለማስወገድ ጥሩ ንግግርን ለማዳበር በጣም ወሳኝ የሆኑ ነገር ንግግርን አስቀድሞ ማደራጀት። ማደራጀት ምንድን ነው? መናገር የምንፈልገው ነገር መግቢያ ላይ ምን ማለት አለብን? ሐተታውን ምን ማለት አለብን? መደምደሚያው ላይ ምን ማለት አለብን? እንግዲህ እነዚህ ነገሮች በጣም ወሳኞች ናቸው። አንድ ነገር የምናገረው ዝም ብሎ አይደለም፣ መልእክት ለማስተላለፍ ነው። ያ መልእክት ግልጽ አጭር መሆን መቻል አለበት። እንደገና ደግሞ የተነሳንበትን ርዕሰ ጉዳይ አስፋፍተን ተናግረን መደምደሚያውም ላይ ሊሆን የሚገባውን ነገር በትክክል ማስቀመጥ መቻል አለብን ማለት ነው። ዝም ብሎ መናገር ብቻ አይደለም። አንድን ሀሳብ ከተናገርን በኋላ ይሄ ነገር በዚህ በዚህ ምክንያት እንዲህ ነው መሆን ያለበት እንደዚህ ነው የሚለውን ሪከመንዴሽን የሚሉትን ብዙ ጊዜ ምሁራን እነሱን ነገሮች በደንብ በደንብ ማስቀመጥ ያስፈልጋል ማለት ነው። ሌላው አራተኛውና ወሳኙ ነገር እንግዲህ ይሄ ሁሉ የምናወራው ወደ ንግግሩ ከመግባታችን በፊት አስቀድመን ማከናወን ያለብንን ነገር ነው። ዝግጅቱን ነው የምናወራው። ምክንያቱም ከተዘጋጀን በኋላ እዛ ቦታ ስንሄድ ቀላል ነው የሚሆንልን። ሀሳባችንን ያለምንም እንከን በደንብ አድርገን ለማስረዳት ለማስተላለፍ እንችላለን ማለት ነው እና አራተኛው መለማመድ ያስፈልጋል። እንግዲህ መጀመሪያ ቀደም ሲል እንዳልኳችሁ የምንናገርበትን ጉዳይ አውቀናል፣ የሚሰማን ሰው ማን እንደሆነ አውቀናል፣ ለይተናል። ንግግራችንን ደግሞ አደራጅተናል። አሁን ንግግራችንን ካደራጀን በኋላ ደግሞ መለማመድ አለብን። የት ነው የምንለማመደው? ቤታችን ውስጥ ሊሆን ይችላል፣ ወይም ሌላ አመቺ ቦታ ካገኘን ድምፃችንን ከፍ አድርገን ልክ ለሰው እንደምንናገረው አድርገን ያንኑ የምንናገርበትን ርዕሰ ጉዳይ ደጋግመን ብንናገር ልክ መድረኩ ላይ በምንመጣበት ጊዜ ምንም አይነት እንቅፋት አይገጥመንም ማለት ነው። ስለዚህ ድምጻችንን ከፍ አድርገን መለማመድ አለብን ማለት ነው። እንደገና ደግሞ የምንለማመደውን ነገር ደግሞ ሪከርድ ብናረገው፣ አሁን ሪከርድ ማድረጊያ ብዙዎቻችን በእጃችን ይገኛል። ስልኮቻችን ሪከርድ ማድረግ ይችላሉ። በስልካችን ሪከርድ አድርገን ብንሰማው ከዛ ጉለቱን ለማወቅ ይረዳናል። ስለዚህ ይሄን ሁሉ ልብ ማለት ያስፈልጋል። ድምፅን ከፍ አድርገን ነው የምንናገረው። ምክንያቱም ስብሰባ ላይ ወይም ደግሞ የሆነ መድረክ ላይ ድምፃችን የማይሰማ ከሆነ ድምፅ አይሰማም፣ ጮክ በል ምናምን የሚሉ ነገሮች ስለሚነሱ እሱ ድንብርብራችንን ሊያወጣው ይችላል። ስለዚህ አስቀድመን ጮክ ብለን ቤት ውስጥ መለማመድ አለብን። ሪከርድ ብናደርገው ቀጥሎ ለመስማትና የተሳሳትነውን ነገር ለማረም ደግሞ ይረዳናል። እየደጋገምን ሪከርድ እያደረገን መሻሻሉንም ለማየት ይረዳናል ማለት ነው። እዚሁ አራተኛው ነጥብ ላይ በመለማመድ ሥር ስንለማመድ ጓደኞች ፊት፣ ቤተሰብ ፊት፣ የምንወዳቸው ሰዎች ፊት ደግሞ ቢሆን ኮመንት እንዲሰጡን፣ አስተያየት እንዲሰጡን እድል ይሰጣል። እንደገና ደግሞ እዛ ጋ ዋናው መድረክ ላይ ስንሄድ ያለብንን ፍርሃት ለመስበር እነሱ ፊት መናገሩ የበለጠ ጠቀሜታ አለው ማለት ነው። ስለዚህ የምንናገራቸውን ነገሮች እዚህ ሰዎቻችን የሚወዱ ሰዎች መሃል በምንናገርበት ጊዜ የተለማመደን ያለ ነው እንግዲህ በምንናገርበት ጊዜ እንዲህ ብታደርገው ይሄን፣ እንዲህ ብታደርገው ይሄኛው፣ እንዲህ ጎሎታል ብለው አስተያየት ስለሚሰጡን በቀላሉ ለመታረም ይረዳናል ማለት ነውና ይህን እንጠቀምበት። አምስተኛና የመጨረሻው ነጥብ የድምፅና የአካል እንቅስቃሴን እንግዲህ መቆጣጠር መቆጣጠር። ለምሳሌ ድምፅን በምንናገርበት ጊዜ ድምፅን ከፍና ዝቅ በማድረግ ፖዝ በማድረግ ወይም ቆም በማለት የሰዎችን አቴንሽን ወይም ደግሞ የሰዎችን ትኩረት መሳብ እንችላለን ማለት ነው። ዝም ብለን ንባብ ማድረግ የለብንም ስለዚህ ድምፃችን ጎላ ይላል፣ ከዛ ደግሞ ትንሽ ቀነስ እንደማድረግ እናደርገዋለን። እናደረገዋለን ይሄ በጣም ቴክኒካል ሊሆን ይችላል፣ ግን ልክ አሁን እኔ እንደምናገረው ማለት ነው። እንደው ዝም ብለን እንደ ንባብ ማስመሰል የለብንም እና ተለማምደን ስለመጣን የምንናገረውን ሀሳብ ድምፃችንን ከፍ ዝቅ በማድረግ በጣም ሳቢ የሆነ አቀራረብ ማድረግ እንችላለን ማለት ነው። ሌላው ደግሞ አረፍ ማለትም በመሀል ትንሽዬ ትንሽ ማይክሮ ሰከንዶች አረፍ ወይም ፖዝ ማድረግ ቆም እንደ ማድረግ እያደረግን መናገር የበለጠ ንግግራችን ሳቢ፣ በሰዎች ዘንድ ጥሩ ተቀባይነት እንዲያገኝ ይረዳል ማለት ነው እና ይሄ ፐብሊክ ስፒኪንግ የሚባለው ወይም በሰዎች ፊት ንግግር ማድረግ እንደ ቀላል ነገር መታየት የለበትም። ብዙ ሀሳቦችን በተደራጀ አኳኋን በጥሩ ሁኔታ መግለጥ መቻላችን ለብዙ ነገር ራሳችንን እንድንታጭ ያደርጋል። የድርም እኮ ሊቀመንበር ሆኖ ለመመረጥ ጥሩ የሚናገሩ ሰዎች፣ ጥሩ ሀሳባቸውን የሚያስረዱ ሰዎች ናቸው የሚመረጡት። በመስሪያ ቤትም አካባቢ በሌሎችም በሌሎችም አካባቢዎች ጥሩ የሚናገሩ ሰዎች የበለጠ የመመረጥና በሰዎች ውክልና የማግኘት እድላቸው ሰፊ ስለሆነ እነዚህን እድሎች ለመጠቀም አስቀድሞ መዘጋጀቱ በጣም ጠቀሜታ አለው። የዛሬው እዚህ ላይ ያበቃል። መልካም ቆይታ ይሆንልን። አመሰግናለሁ።